ታውቃል። እግዚአብሔር ግን እንዲህ ባለ ደሳሳ ቤት ውስጥ መተው የለብህም ላንተ ያማረው፣ ላንተ የተዋበው፣ ላንተ እፍታው፣ ላንተ ውሙን፣ ላንተ ጌጠኛ ቤቱ ይገባሃል ልንለው ይገባል። ተዋጊዋ ቤተ ክርስቲያን በተጋድሎ ላይ እንዳለች መታሳይ ትልቅ አሻራ ነውና የቻላችሁ አቅም ያላችሁ ቢያንስ ቢያንስ የጸሎት አቅም አላችሁ ቢያንስ ቢያንስ የጸሎት አቅም ያላችሁ ሌላ ደግሞ እግዚአብሔር በሀብት ላይ የሾማችሁ በንብረት ላይ ያደረጃችሁ፣ ለሚቀጥለው ትውልድ ብቻ አይደለም፣ ቀና ብለን እንድንሄድ፣ ለትናንት፣ ለዛሬም ለነገም እንድንሰራ፣ እንዲህ አይነት መቅደሳችንን በፍጥነት መጨረስ አለብን። ይህን ህንጻ ቤተ ክርስቲያን፣ ወገኖች፣ ወገኖቼ ዘመን ያለ ክርስቲያን በጣም አስደናቂ ሰማዕትነት እየከፈለ ያለ ክርስቲያን ይመስለኛል። በግል እጅግ የሚያስደልግ በዚህ ሁሉ ከበድ ጊዜ ትልልቅ አብያተ ክርስቲያናትን እየገነባ ነው። ትልልቅ ስራ እየሰራ ነው። ባጭሩ ክርስትናን እያስቀጠል እንደሆነ ይሰማኛል። እየተራባችሁ እየተጠማችሁ እየጎደለባችሁ እየሌላችሁ ቤተ ክርስቲያንን ለማኖር የምታደርጉት ጥረትና ትግል ከሰማይ ዋጋ አለው ወገኖች፣ ያው ሊነገር የማይችል ዋጋ ይሄ መቅደሳችን በሚቀጥሉት ዘመናት የሚወለዱ ልጆቻችን የሚቆርቡበት፣ ቅድስናን የሚማሩበት፣ እግዚአብሔርን የሚያገኙበት፣ መስዋዕት የሚሰጉበት ምስጋና የሚያቀርቡበት ይህ መቅደስ ምንኛ እግዚአብሔር የሚወደው ሥራ የሆነው ወገኖች አይተናል። ወጣ ብል ቸርቾቻቸው ተዘግተዋል። በእርግጠኝነት ነው የምነግራችሁ። አንድ የአማረ ቸርች አየሁ በቀደም እዚህ አውሮፓ። እንዴት ያምራል ይሄ ቸርች አልኳት የምታስጎበኘን ልጅ። ምን ያደርጋል መምህር ቸርች መስሎዋል። እንዴ እንዴ! ታዲያ ቸርች አለ መስሎ ሱማ ቸርች ነው አለች። እናስ ተከራይቷል፣ እንደ ኮንዶሚኒየም ነው አለች። ምን ነው አልኳት። ባዶ ነው አማኝ የላቸውም አለች። ሌሎቹ እየዘጉ ሌሎቹ፣ ኢትዮጵያውያን፣ ግብፃውያን፣ ፍቁራን የሆኑ ኤርትራውያን፣ ኦርቶዶክሳውያን እየተከራዩቸው ሌሎቹ እያበቃላቸው? እኛ ደግሞ እየሰፋ፣ እኛ ደግሞ መቅደስ እየሰራ ሌሎች ሲያቃጥሉብን፣ እኛ በቦታው እየተካል ይህ ቅድም ያልኳችሁ ተዋጊዋ ቤተ ክርስቲያን በተጋድሎ ላይ እንዳለች መታሳይ ትልቅ አሻራ ነውና የቻላችሁ አቅም ያላችሁ ቢያንስ ቢያንስ የጸሎት አቅም አላችሁ። ቢያንስ ቢያንስ የጸሎት አቅም ያላችሁ፣ ሌላ ደግሞ እግዚአብሔር በሀብት ላይ የሾማችሁ በንብረት ላይ ያደረጃችሁ ለሚቀጥለው ትውልድ ብቻ አይደለም፣ ቀና በለን እንድን ይሄ ለትናንት፣ ለዛሬ፣ ለነገ እንድንሰራ፣ እንዲህ አይነት መቅደሳችንን በፍጥነት መጨረስ አለብን። ሴጣንን ማሳፈር አላማችን ባይሆን ኬት እያመጡ ነው እንደዚህ መቅደስ የሚገረጉት እያለ እንዲህ ደመቅ ማድረግ መቻላለን። እግዚአብሔር ደግሞ ይባረፋ። ይሄ በመጽሐፍ የተጻፈ ነው ወገኖች። ስለዚህ እርግጠኛ ወደ ገራ ብዞር በጣም ያማሩ ቤቶች አውቃል የወዳጆች የቤቶችንም አውቃል። ወደ ጀርባም ብዙ ያማሩ ቤቶች አውቃል። እግዚአብሔር ግን እንዲህ ባለ ደሳሳ ቤት ውስጥ መተው የለብህም። ለአንተ ያማረው፣ ለአንተ የተዋበው፣ ለአንተ እፍታው፣ ለአንተ ውቡን፣ ለአንተ ጌጠኛ ቤቱ ይገባሃል ልንለው ይገባል። እና የጀመርነው እንጨርሰዋለን። የጀመርነው የለም የጨረስነው ነው የለም ብሏል ያስወ እንዲህ ከማለት እግዚአብሔር ይሰው ብለህ የአበርታ ልጆቻችን ስል ምራችን ቀለዩት ያሰማልን። በእውነት የእች ቤተክርስቲያን እንትን ማለት መጎሳቆል የእግዚአብሔር ቤት በዚህ መልክ በሳር ጎጆ ከመሆኑ አንሶ ከዛ በላይ ደግሞ ዝናብ እያፈሰሰ አቦራው እየተፈራረቀበት ያለበትን አይተው እጅግ በጣም እጅግ በስሜት ነው እባካችሁን እባካችሁን ስለው የነበሩት እና አሁን ደግሞ ክረምት እየገባ ነው። ግልባ ቅዱስ ሚካኤል ቤተክርስቲያን ከዛው አካውንት አለ። በዚሁ አካውንት እያስገባችሁ በእውነት የራሳችሁን አሻራ እንድታስቀምጡ እጅግ በጣም ያሳዝን ቤተ ክርስቲያን ነው አሁን ሁለት መቶ ቆርቆ ሁለት መቶ ሰላሳ ቆርቆሮ ነው የሚያስፈልገው የቤተ ክርስቲያን የሚሆነው ቆርቆሮ ወፍራም ቆርቆሮ ወደ አንድ ሺ ሰባት መቶ ስምንት መቶ ብር ነው የተባለ እንጨት አለ ሚስማርና ሲሚንቶ ነው የሚያስፈልገው እጅግ በጣም ያለቀበት ሰዓት ነው ያለው በዚህ ሰዓት ላይ ከተጀመረ ዘጠኝ ዓመቱ ሆኖታል ግን ስራ ካቆመ ግንባታ ተጠናቆ ስራ ካቆመ በቆርቆሮና በእንጨት በሚስማር ጉድለት ምክንያት አሁን ሶስተኛ አመቱን ይዟል። በነዚህ ጥረት ማለት ነው። ማህበረሰቡ በድርቅ የተጎዳ በዋ ግብረሰብ ቆጣ ውስጥ አካባቢ ስለሚገኝ እጅግ በጣም የተጎሳቆለ ማህበረሰብ ስለሆነ በተደጋጋሚ ድርቅ ስለሚመታው በቃ መስራት አልቻሉም፣ አልቻሉም መስራትና መምህራችን በእውነት የእሳቸውን መልእክት ሰምታችሁ እንዲያው ይህን ቤተክርስቲያን ደርሰንለት በእውነት እንድናስተባብረው እግዚአብሔር የባረካችሁ በገንዘብ የባረካችሁ መምራች እንዳሉት በገንዘብ የባረካችሁ በጤና የባረካችሁ አስራታችሁን በኩራታችሁን አነሰ በዛ ሳትሉ በእውነት ለዚህ ቤተክርስቲያን ልትልኩ ይገባችኋል። ቅዱስ ሚካኤል ወዳጆች ቅዱስ ሚካኤል በረዴት የጎበኛችሁ በበረከት ቤታችሁን የሞላላችሁ ለቅዱስ ሚካኤል ተማጽናችሁ ያላሳፈራችሁ፣ በእውነት ቅዱስ ሚካኤል ቤተ ክርስቲያን ከዚህ ደሳሳ ጎጆ ውስጥ መኖር የለበትም እና አቅማችሁ የሚችለውን ሁሉ እንድታደርጉ በእግዚአብሔር ስም በቅዱስ ሚካኤል ስም ጠይቃችኋለሁ። እንግዲህ ያው ገበሬዎቹ እንደምትሰሟቸው እጅግ በጣም በሚያሳዝን በሚያስለቅ ሁኔታ ነው እየተናገሩ ያሉት። ልመባካቸውን እርዱን፣ ድረሱልን እያሉ ያሉት። አሁን ደግሞ ክረምት ነው፣ ሰላሳ ጀምሮ ቆላማ ቦታ ስለሆነ ከሰኔ ሰላሳ ከሀያ ጀምሮ አምስት ወይ ከሰላሳ ጀምሮ ክረምት ይገባል። እና ቀድመ ልንደርስላቸው ይገባል። አሁን የተወሰነ ብር ሰብስበናል። ሰሞኑን በተለያየ በውጭ ሀገር ላይ የሚገኙ እህት ወንድሞቻችን ወደ ሁለት መቶ በበላይ ሶስት ከሶስት መቶ ሺህ ብር የሚደርስ ተሰብስቧል። አራት መቶ ሰላሳ ሺህ ብር ነው የሚፈጀው። ቆርቆሮ ብቻ የእንጨት አለ የሚስማር አለ የሲሚንቶ አለ። ያንን ደግሞ እንደምንም ተረባርበን አነሰ በዛ ሳንልከን በሀገር ውስጥ ያሉ በውጭም ያሉት የረዱት ወንድሞቻችን እግዚአብሔር ይስጥልን፣ ቅዱስ ሚካኤል ይስጥልን። አሁንም ቢሆን ያው እጃችንን ዘርግተን ይህን ቤተ ክርስቲያን ልናሰራው ይገባናል። ቅዱስ ሚካኤል ሊቀ መላእክት ፈጣኑ ሩሩ መልአክ በእውነት በዚች ደሳሳ ጎጆ ውስጥ መኖር የለበትም። በዚህ አመት ተጠናቆ፣ ቆርቆሮ ተመትቶ፣ ላሜራ በሮቹ ተገጣጥመው ወደ ቤተ መቅደሱ ወደ ከበረው ወደሚወደስበት ወደሚቀደስበት ወደ አማረ ወደ ተንቆጠቆጠው ቤተ መቅደስ እንዲገባ በእውነት ሁላችንም አደራ አደራ አለብን። በእውነት አደር አለብን። የቅዱስ ሚካኤል በየቤታችን መጥቶ ይህ ቪዲዮ ላይ የደረሳችሁ ሁሉ አደር አለባችሁ፣ በእውነት አደር አለባችሁ እና እጃችሁ እንድዘረጉ አነሰ በዛት በሉ ለእግዚአብሔር የሚገባውን ሁሉ ልታደርጉ ይገባል። የቅዱስ ሚካኤል ወዳጆች እናመሰግናለን።